የሃይማኖት አባቱም አንገቱን ደፍቶ ጸጥ አለና፣ ይህም ብቻ ተናገረ፦ እኛ ወደ እኛ ጎሳ እንዲመጣ አንፈልግም፣ ስለዚህ እውነቱን አንቀበልም እንላለን። በሁለተኛ በኩል ደግሞ አጎትየው አቡ ጣሊብ ልክ እንደ ሁል ጊዜው በየዓመቱ ለንግድ ወደ ሻም ይሄዳሉ። የዛን ቀንም ለጉዞ እየተዘጋጁ እሳቸው፣ በዛኑ ሰዓት ነቢያችን ሰለላሁ ዓለይሂ ወሰለም መጡና እንዲህም አሏቸው አጎቴ እኔም ከእርሶ ጋር ወደ ሻም መሄድ እፈልጋለሁ አላቸው። አጎት አቡ ጣሊብም የሳቸውን ነገር እምቢ ማለት ስላልቻለ በማግስቱ ቅፍለቶች ጉዞ ጀመሩ። ጥቂት ከተጓዙም በኋላ ቡስራ የሚባል አካባቢ ደረሱ። እናም ጥቂትን ረፍት አደረጉ። እነሱ ረፍት ያደረጉበት አካባቢ የኢየሱስ አምላኪዎች ቤተ መቅደስ ነበር። እናም እዛ ቤተ መቅደስ ውስጥ አንድ የሃይማኖት አባት ነበሩ፣ በዛን ዘመን ትልቅ አባት ናቸው ተብሎ የሚባሉ። እናም ቅፍለቶች ባጠገባቸው ሲያልፉ የዚህ የሃይማኖት አባት አይናቸው ከአንድ ወጣት ፊት ላይ አረፈ። ከሌሎቹ የተለየ ሆነበት። አናቱ ላይም የደመና ቁራጭ ነበረ፣ ከሱ ጋር አብሮት የሚራመድ እንደ ጥላም ከለላ ሆኖታል። ይህንን ሁኔታ አይቶ የሃይማኖቱ አባት በጣም ግራ ተጋባ። በቶሎም የሃይማኖት መጽሐፋቸውን ከፈቱና በዝርዝር ካዩ በኋላም አመኑ። ከነዚህ ቅፍለቶች ውስጥ የመጨረሻው ዘመን ነቢይ የሚባለው አለበት አሉ። አንዱን የቤተ መቅደስ አገልጋይም ጠሩና፣ ቶሎ ሂድና እነዛን ቅፍለቶች ጥራቸው ሁሉንም፣ እኛ ግብዣ እናደርግላቸው አለው። የተላከው ማገልጋይ በሩጫ ሄዶ ወንድሞቼ፣ የኛ የሃይማኖት አባታችን ግብዣ ለናንተ ሊያደርግ ፈልጓልና እባካችሁ እንሂድ አላቸው። ሁሉም በደስታ ግብዣውን ተቀብለው ገቡ። የሃይማኖት አባቱን ሁሉንም ማስተናገድ ጀመሩ። ከጥቂት ቆይታዎችን በኋላ የሃይማኖቱ አባት አቡ ጣሊብን ጠየቃቸው። አንተ አንተ፣ የቅፍለቱ መሪ፣ ይሄ ጻልጅ አባቱ ሞቷል እንዴ ሲላቸው፣ አዎ፣ ጥርጣሬው እውነት ነው አሏቸው። ወላጆቻቸው ሞተዋል፣ እኔ እኛውን እያሳደግኩት ያለሁት አሉት። የሃይማኖቱ አባትም እንዲህ አለ፣ አንተ የቅፍለቱ መሪ አስታውስ የወንድምህ ልጅ የአላህ የመጨረሻ ነብይ ነው። ከጀርባው ላይም የነብይነት ማዕረግ አለበት። ስለዚህ አንተ እሱን መጠበቅና መንከባከብ አለብህ። ብቻውንም መተው የለብህም። ምክንያቱም ይሁዳዎች ይህን ነገር ካወቁ እሱን በሕይወት አይለቁትም አሏቸው። አቡ ጧሊብም እርስዎ እንዴት አወቁ ብሎ ጠየቋቸው። የሃይማኖት አባትም እንዲህ አሉት እኔ በተውራት መጽሐፋችን ላይ አንብቤ ነበር። ይልቃውን እርሱ የሄዱና የወንድሞን ልጅ ይዘው ይምጡ አሏቸው። አቡ ጧሊብም እሳቸውን ለማምጣት በሄዱበት የሃይማኖቱ አባትም ሲመለከቱ አንድ ሌላ ቅፍለት ሲሄዳዩ፣ በሩጫም ቶሎ ደረሱባቸውና እናንተ እነማን ናችሁ? ወዴትስ ነው የምትሄዱት? እናም ለምን እነሱ ምላሽ ሰጡ እኛ የሩም ወታደሮች ነን ንጉሳችን ነው የላከን። እኛን እንደ ተባለው ከሆነ የመጨረሻው ነቢይ ተወልዷል። ለብዙ ቀናቶችም እሱን እየፈለግነው ነው። እናም ምናልባት ካገኘ ነው እሱን እንገለዋለን አሏቸው። ስለዚህ ስላልኖት ልጅ የሚያውቁት ነገር አለ እንዴ ሲሏቸው፣ የሃይማኖቱ አባትም እንዲህ አላቸው፣ እውነትም አላህ የመጨረሻ ነቢዩን ልኮ ከሆነ እሱ ነው የሚጠብቀው። ማንም ምንም ጉልበት ሊኖረው አይችልም እሱን የሚገልበት። ስለዚህ እናንተ ወደ ሮም ብትመለሱ ይሻላችኋል አላቸው።